ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ሆይ? እግዚአብሔር ይመስገን በጣም ደህና ነኝ። ከገበያ ነው የተመለስኩት እና ሰበዞች እንደዚህ እቃ ከገበያ ገዝቶ መምጣት የናፈቀው ውይ አለከልከዋለሁ በነገራችን ላይ ቡና ገዝቼ ነው የመጣሁት። ቡና ከሚገባው በላይ በጣም በጣም ነው የተወደደውና ፈጣሪ አለከለኩት አይቀርጽም ስንት እንደገባ የቡና ዋጋ ዛሬ ያሳውቃችኋለሁኝ። አብራችሁን ቆዩ። የለም ይህኛው ስንት ነው? የምን ቡና ነው? እ ሀረር ይሄኛው የተሰማችሁት የቡና ዋጋ አንድ ሺ ብር ገብቷል። የሀረር የሲዳማ አብዛኛውን የታጠበ እና ጥርት ያለ ቡና አንድ ሺ ነው የሚሸጠው። ዘጠኝ መቶም የሚሸጣለ ስምንት ከሀምሳ የሚሸጣለ። ከስምንት መቶ ብር በታች ግን በቃ ቆሻሻ ብቻ ያለው ጥቁር ጥቁር ቡና ነው። አንድ ኪሎ ብትገዙ ግማሽ ኪሎ ነው የምታገኙት። የእጣንም ዋጋ በዛው ልክ ትንሽ ጨምሯል። ከቡናው ጋር ባይመጣጠንም ከስድስት መቶ እስከ አንድ ሺህ ብር በኪሎ ታገኛላችሁ። ያው የቡና ማድመቂያ እጣን ነው። ጨስ ጨስ ስናረግ ደስ ይላል። መንገድ ላይ ደግሞ ዞር ዞር ስትሉ እንደዚህ የጀበና ቡና ምናምን የሚያፈሉ አሉ አደለ? እነሱ ጋር ቡና ከሀያ እስከ ሀያ አምስት ብር በስኒ ታገኛላችሁ፣ ለመጠጣት ብቻ ጥሬውን ሳይሆን። በሬስቶራንት ሆቴሎች ምናምን ደግሞ ስትገቡ ዋድጋው ከዛ በላይ ትንሽ ጨመር ይላል። በቆየሁበት ወቅት የእውነት ካለመዋሸት የምነግራችሁ ነገር በየሳምንቱ ማለት ይቻላል ዋጋው በየጊዜው ነው የሚጨምረው። ያው ዛሬ ስለ ቡና ስለሆነ ቡናም ከመጣሁበት ወቅት ጀምሮ ወዲያው ነው ዋጋው በአንድ ጊዜ ወደ ላይ እየደረሰው። እናም ዋጋው በዚህ ከቀጠለ በቀን ሶስት ጊዜ የምንጠጣው ቡናን አንድ ጊዜ ልናደርገው ሳይሆን አይቀርም። እግዚአብሔር መልካሙን ጊዜ ያምጣልን። የቡናውን ዋጋ ለእናንተ ለማሳወቅ ያህለው ገበያውን ዞር ዞር ብዬ የቡናን ዋጋ ላሳያችሁ በማለት ነው። ለሚቀጥለው በሰላም ያገናኘን። ባላችሁበት፣ ሰላም፣ ፍቅርን፣ ጤናን መኝላችኋለሁ። ሰላም።